ሙቀት ሲነካው ክፍት ይላል። ከዛ ሲበርድ ጠብቃችሁ ፍልፍል ፍልፍል እያደረጋችሁት ዝርዝር አድርጋችሁ ታሳድሩታላችሁ። ጠዋት ከዛ ተፈረሞ ገንፎ ለምትወዱ ምንም ነገር ያስፈልጋችሁ ለገንፎ ለምትወዱ ለብዙ ነገር ተጠቀሙታላችሁ። ለብዙ ነገር በጣም ጤኛ ነገር ነው። በጣም በጣም ስዊድን ዜሮ ነው። እናንተ ሼር ታደረጉልኛላችሁ። አንዳንድ የምግብ ሬሲፒ በጣም ረጅም ነው። ኖርዌይ ማይነስ ቱ ጀርመን ሃምቡርግ ፎር ኔዘርላንድ ስሪ ፍራንክፈርት

የለም ዘንድሮ እኛ ጋር ትላንትና እና ዛሬ ነው የጀመረው። አትክ ዛሬ ነው መሰለኝ እንደውም በጣም የጀመረው እኛ ጋር ዛሬ ነው የጀመረው። አሁን እርግጠኛ ነኝ ሶስት ሶስት ሁለት ሶስት ሁለት ዲግሪ ሴንቲግሬድ ይሆናል። ውጭ በጣም ይበርዳል። አሁን ስከፍተው በጣም ይበርዳል። ሰሞኑ እንደዚህ አልነበረ ሞቅ ነበረ ከስተኛ ይባላል ያ በአማርኛ ግን የምታውቁት ትነግሩኝ፣ በጣም ደስ ይለኛል። በስማም ተቸገር ነው የሚባለው። ይህንን በእውነት ለሀገራችን ሰው እኔ ቬኒስ ኖርዝ ኢታሊ ኖርዝ ጣሊያን ያ ፕላስ ዩሲ ሶስት ነው ውይ፣ በጣም ይበርዳል። ጧጧቱ ማስወጣ ጀመረ። በቃ አረንኳን ይጀምር ይጀምር፣ መጀመሩ ጥሩ ነው። መጀመሩን አትጥሎት ስኮትላንድ ሁለት ዲግሪ ሴንቲግሬድ። ገውዝ ነው ማሬ፣ ገውዝ እርግጠኛ ናችሁ? ገውዝ ነው። ይሄ በጣም ቆንጆ ነገር ነው ለጤናው። በጣም በጣም አይደለም አይደለም አሰራሩ ይብላችሁ እዚ ጋር እየቀቀልኩት ነው። አርባ ደቂቃ ይቀቀላል። አሁን ስንት ሆነ መሰላችሁ 30 ሰላሳ ደቂቃ ሊሆላኝ ነው። አርባ ደቂቃ መጀመሪያ ትገዞታላችሁ፣ ከዛ ታጥሙታላችሁ። ከዛ በኋላ ከታጠበ በኋላ አርባ ደቂቃ በቀዝቃዛ ውሃ ሙቅ ውስጥ አይደለም ቀዝቃዛ ውሃ ውስጥ ትከቱትና አብሮ አርባ ደቂቃ ይፈላል? አርባ ደቂቃ ከፈላ በኋላ ታጠሉትና ከዛ በቢላዋ ቆረጥ ቆረጥ እያደረጋችሁ ፎርኖ ውስጥ ለ20 ደቂቃ በ160 ዲግሪ ሴንቲግሬድ ትከቱታላችሁ። ለ20 ደቂቃ መድረቅ ሎንጅ ያለበት ማረር የለበትም። ከዛ አውጥታችሁት ይበርዳል። አዳሩን አዳሩን ይበርዳል። አዳሩን ከበረደ በኋላ ጠዋት ስትነሱ ትፈጩታላችሁ። ከዛ በኋላ ዝግት ግጥም አድርጋችሁ ግጥም በሚያደርግ አይነት እንትን ታስቀምጡታላችሁ ማለት ነው። ከዛ እያወጣችሁ በምንም አይነት ነገር ላይ እየከተታችሁ ትጠቀሙታላችሁ ማለት ነው። ለተለያየ ነገር በጣም ጤነኛ ነገር ነው። እንዴ አይቼው አላውቅም። አለ እኔ ስለነገሩኝ ነው እንዳለ ስለነገሩኝ ነው እንጂ አሁን ይሄ ኢትዮጵያ ባይኖር ኖሮ አላሳያቸውም ነበር። ምክንያቱም ኢትዮጵያ እንዴት ነው አሁን እንደነዚህ አይነት ቱሪስት ቢ ብናሳያቸው ለነሱ በጣም ይጠቀሙበታል። ምክንያቱም ለተለያየ ነገር ከሁሉ ነገር ላይ አንድ አይነት እንት ነገር ከመጠቀም ቫራይቲ በሚሆንበት ጊዜ አንደኛ ለጤና በጣም ጥሩ ነገር ነው። በጣም የሚገርም ኤነርጂ ነው የሚሰጠው። ይሄ በጣም ለዛ ነው ማውንቴን አካባቢ የሚጠቀሙት ነገር በሙሉ ይ ብርዱን ሰርቫይቭ እንዲያደርጉ ጉልበት እንዲሰጣቸው። በተለይ ማውንቴን አካባቢ የሚኖሩ ሰዎች ደግሞ ጠቃላቸው በጣም ታታሪ ሰራተኞች ናቸው። አህዮች እኮ ናቸው ሲሰሩ። እኛ ጋ ያሉት እንኳን ማውንቴን ያሉት ፒች አይደለም ግስ በእንግሊዝኛ ቸስናት፣ ለምን ኢትዮጵያ ውስጥ የለም? ኢትዮጵያ አለ አለ ስላዩት ነው እኛ ኢትዮጵያ ውስጥ በጣም ብዙ ነገር አለን፣ አንጠቀሙ በጣም ብዙ ነገር አለን፣ በጣም ብዙ ነገር ግን አንጠቀሙ እሱ ነው በጣም መስተካከል ያለበት። ገብታችሁ የተለያየ ሪሲፒ ከምንኖርበት ከምን ሀገር እየወሰድን ሼር ብናደርግ ለበጣም ብዙ ሰው አይዲያ ይሰጣል። ታዲያ እዚህ አንደኛ ምግብ ከመብላት ወይ ነገር ከመብላት አንዳንዴ ለየት መስራት እንደዛ ነው መሆን ያለበት። ለኢትዮጵያ ውስጥ ያለው አለ አለ አለ ጋስ ፒችነት ነው እሱ እሱ ሪሊ ፒችነት ነው። ቼስነት ነው የሚለው ገብስ አይደለም፣ ያ ገብስ አይደለም። ይሄ በጣም በጣም በጣም በጣም ኢምፖርታንት ነገር ነው። በጣም ቆንጆ ነገር ነው። በጣም እረ የማይሰሩበት እኔ አሁን ስለማይመጣልኝ ነው እንጂ የማይሰሩት ነገር የለም። ማይሰሩት ነገር የለም በዚህ በዚህ ሀገር የማይሰሩት ነገር የለም። በተለይ ወደ ማውንቴን አካባቢ ስትሄዱ ግርም ግርም ግርም ነው የሚላቸው። አይደለም አይደለም። ሄሎ ፍሮም ኖርዌይ ሀይ ኒ ቆንጆ ማረም ራሷ እየጠበሱ ይሸጡታል። ዩኬ አይኑ እንትን ይላል እንትን ይሉታል። ምንድነው ይጠቀሙታል? ምናልባት ጥሬውን ይሆናል እንደ ጥራ ጥሬ ይሆናል ምናልባት ሲበላ ያያችሁ። በዚህ ግን በጣም ብዙ ነገር ይሰራል። በጣም ብዙ ነገር በቃ እንዴት ብዬ ልግራችሁ። በጣም ከእኛ ባህል ጋር ብላችሁ ብትሉት በዚህ የሚሰራ ገንፎ እንዴት ቆንጆ እንደሆነ ልነግራችሁ አልችልም። ለጤና በጣም ቆንጆ ነው ሲጀምር፣ ሲቀጥል ደግሞ የሚገርም ፋይበር፣ ፕሮቲን አለ በውስጡ በጣም በጣም በጣም በጣም በጣም እንዴ። እኛ አሁን ጣሊያን በዓለም ላይ በፓስታ በፒትሳ በምናምን ምናምን ትታወቃለች ይባላል ብዙ ጊዜ። ግን ላይገባችኋል፣ ሎካሉ ሰው ጤናውን በጣም ስለሚጠነቀቅ የተለያዩ ነገሮች ነው የሚጠቀመው። እኔ አሁን እዚህ ቁጭ ብዬ ፓስታ ብትሉኝ አልበላም። ላይ ቀምሳለሁ እንጂ እንደ ምግቤ ይሄን ሰውነት እንኳን ፓስታ በልቼበት እንዲሁም እንዲሁም አልቻልኩትም። አለ ሱፐርማርኬት አለ፣ አይቼዋለሁ። ፓስታ ይባላል። አይ አለ አለ፣ የትም ሀገር አለ፣ አውሮፓ ላይ የትም ሀገር ብርድ ሲገባ ያወጡታል። ሁሉ ጊዜ አለ

እ እንደዚህ ቆረጥ ታደርጉታላችሁ።

እኔ ከጫካ ነው የምለቅመው። የት ጫካ? ይ አታድርሽ የት ጫካ ሮፕ ላይ ኤልሲ እጆች ላይ አይ ነው ግን እንደዛ ካላረግሹ በቃ እንትን ላይ አድርገሹ ምትቆርጪው አይደለም። ይሄ መክተፊያ ላይ ምናምን አታረፊ። በጣም ያስቸግራል። ጠንካራ እኮ ነው፣ ቆዳው ጠንካራ ነው። የሞከራችሁ ታውቁታላችሁ፣ ቆዳው ጠንካራ ነው። ግን ለጤና እንዴት ቆንጆ እንደሆነ ማመን ያቀታቸዋል። በቃ ጥሬውን ራሱ ራሱ ሲሰሩት እነሱ አበሳሰሉን በጣም ያቆበታል። ጎበዞች ናቸው። ወደው መንገድ ላይ ካየሁ ሳልገዛ ሳልበላ አልሄደ። መንገድ ላይ በቃ እሰሜ ጤነኛ እንትን ነው ጤነኛ መክሰስ እንደነዚህ እንደነዚህ አይነት ነገሮች ከሳ እንደዚህ ካረገን በኋላ የዚህ ዱቄት ሱፐርማርኬት እንዴት ውድ እንደሆነ ገዝታችሁት የምታውቁ ካላችሁ ንገሩኝ። በጣም ውድ እኮ ነው ሱፐር ማርኬት ሲሸጥ ዱቄቱ አስተውላችኋል። እንደዚህ እንደዚህ አይነት ነገሮች በጣም ተፈላጊነት ስላላቸው ኤክስፖርት ማድረግ መቻል አለብን። በእውነት በጣም በጣም በጣም አስፈላጊ ነገር ነው። ይሄንን አሁን አዲስ አበባ ማነው፣ ኢትዮጵያ ላለ አገር ቤት ላለ ገበሬ የምታሳዩት በጣም በቀላሉ እንትን ብሎ ያዘጋጀዋል። ዘርቶ በቀላሉ በቀላሉ እኛ ሀገር ቢዘራ የማይበቅል ምን አለ? ከቦታ ቦታ ይለየዋል እንጂ፣ ትዕግስት የሚፈልግ ነገር ነው። እና እንዴት አዘጋጃችሁት፣ በኋላ ብዙ ጊዜ የተጠቀሙበት አላችሁ። ለምን ቶሎ ቶሎ እንደምቆርጠው ታውቃላችሁ? እንዳይቀሰቀስብኝ ማለት ነው። ከቀሰቀሰ ይሄ ቆዳው እንዳዲስ ሲደርቅና ለመቆረጥ ያስቸግራል።

የማይሰሩት የማይሰሩት ነገር የለም። በቃ የማይሰሩት የማይሰሩት ነገር የለም። ጥሬ ስንት ነው የሚሸጠው? ሂሳቡ የምታውቁት ዱቄቱ አስራ ስድስት ዩሮ በኪሎ ቅሪውስ ይብላቸው ልክ እየቀዘቀዘ ሲመጣ ለመቁረጥ እንዴት እንደሚያስቸግር ምንድነው? ስሙ? ምን ይባላል? ቼስነት ይባላል በእንግሊዝኛ፣ በጣሊያንኛ ከስታኝ። በአማርኛ የነገረን ጀግና ጠፋ። ነርጨጀግና ፋሩ ይላቸው በዓለም አንደኛ ይሄንን ገበያ ላይ የምታቀርብ ቻይና ናት። በዓለም ሁለተኛ ጣሊያን ናት። እንደምንም ብለን በዓለም ሶስተኛ ኢትዮጵያን የምናድርጋትና ከዛ ትውረሳቸው በአረብኛ ካስታን ይባላል። በአማርኛስ በአማርኛ ርተቡ በአማርኛ ንገሩን በአማርኛ ንገሩን ምንድን ነው የሚባለው? እንዴት ጠንካራ እንደሆነ ይብላሁ አያችሁት? ከዛ ልክ ሙቀት ሲነካው ክፍት ይላል። ከዛ ሲበርድ ጠብቃችሁ ፍልፍል ፍልፍል እያደረጋችሁት ዝርዝር አርጋችሁ ታሳድሩታላችሁ። ጠዋት ሲቀጥቅጥ ብልግ እያደረጋችሁ በትንሽ በትንሽ እያደረጋችሁ በብሌንደር ዱቄት ዱቄት እያደረጋችሁ ከዛ አየር በማይገባበት እንትን ግጥም አርጋችሁ ቆሎ ቆሎ

ለምን ይጠቀማል? ለቂጣ፣ ለፓስታ፣ ለገንፎ፣ ለለሙክ፣ ለምናምን ለምናምን ለምናምን፣ ለብዙ ነገር ትጠቀሙታላችሁ። ለጤና አንደኛ አንደኛ አንደኛ በጣም ቆንጆ ነው። በጣም ብዙ ፋይበር ፕሮቲን፣ በቃ የተለያዩ ሰውነታችን ጥግን የሚያደርገን ነገር በውስጡ አለ። በጣም ብዙ ሰው ይጠቀመዋል። በጣም ስፖርተኛ ሰዎች በጣም ይጠቀሙታል። ማውንቴን ላይ በጣም ብርድ ያለበት ቦታ ላይ የሚኖሩ ሰዎች ይጠቀሙታል። በጣም በጣም በጣም ቆንጆ ነው። ጣሊያን ቂጣ በሪኮታ ይሰሩታል። ኤግዛክትሊ እውነት ነው። ቪታሚን ሲ ሃይ በጣም የስ ምንድን ነው የሚል የካስታኝ ይባላል። የስ በጣም ይጠፍጣል። በጣም የምን ራሱ እንደዚህ ከፎርኑ አውጦታችሁት ከበሰለ በኋላ ከፎርኑ አውጦታችሁት ፍልፍል አርጋችሁ ስትበሉት በጣም ይፈታል ኤሮፕ ላይ ያላችሁ ይሄንን በልቻ ረቅም እንዳትሉ እንጣላለን ይሄንን መንገድ ላይ እንደዚህ ሆፕ ስታረጉ ሾፒንግ ኤሪያ ላይ ልክ እንደኛ ሀገር በቆሎ እንደሚጠበሰው እነሱ ደግሞ ይሄንን ይጠብሳሉ በእኛ ሀገር በቆሎ ነው አለ ብርድ ሲገባ የሚጠበሰው መንገድ ላይ እነዚህ ደግሞ በጣም ያማምራል በጆንያ ሽሶ ፍፍፍና አድርገውት ላይ ተጠብሶ እንዳይቀዘቀዝ ትኩስ ትኩሱን ነው ለች ስትፈለፍሉት እራሱ ያቃጥላል፣ በጣም ያቃጥላል። የለ ነገር ቀይ ነገር ምናምን ምንድነው በመሀልስ የሚሄደው ንገሩኝ። የምታቀሰሉ ብቻ ምንድን ነው ያወራሁኝ? በመሀል ቀይ ነገር ይላል። ምን ሆንኩ ነው የሚለው እኔና ቲክቶክ ሳንግባባ። አንድ ቀንማ አንድ ቀንማ አንግባባለን።

ሶሪ ፎርኖ ቶሎ እንዲግልልኝ ፈልጌ ነው። ቶሎ ግሎልኝ፣ ቶሎ እንዲገባ። ላይክ እያደረጋችሁ ነው። ምንድን ነው እዚህ ቤት የሚጀ የሚደረገው ላይክ ነው የሚደረገው። የሆነ ልብ ነገር ወደ ላ የሚሄደው ላይክ እየተደረገ ነው። ላይክ እያደረጋችሁ ነው። ምንድን ነው በእውነት ሜሴጅ ቲንክ የኔ ቤት ልጆች ስፖርት ግን ማለቂያ የለው የለችው። እስካሁን ድረስ አልገቡ የኔ ጎረምሶች። እናንተ ጋ ጎረምሶቹ በዚህ ሰዓት እንደዚህ ጨርሰው ማታ ነው የሚገቡት? ጋይስ ንገሩኝ እስቲ እናንተ የት ሀገር ናቸው ያላችሁት? እዚ ረ ስሚን ስሙ ምንድን ነው? ካስታኛ ካስታኛ፣ በጣሊያንኛ። በእንግሊዝኛ ቻስናት። በኢንስታግራም ኮንታክት አድርገኝ። የሚቆንጆ ታፕታፕ ነው። የስ ታፕታፕ። ይሄ ልብ ነገር ወደ ላይ የሚሄደው ልብ ትር እያለ የሚሄደው ታፕታፕ ሲደረግ ነው። ምን አለበት እኔ ብማር በሰለጥነ ዜጋ አድርጎ። እኔ ዜጋ አደለው። እኔ በሰለጥን አልጠቅምም። እንደኔ በሰው በራሱ የሚዝናና ሰው ጂም፣ በራሴ እኮ ነው የምዝናናው፣ በራሴ ሁንሳት በቃ አንድ ከአስር ደቂቃ በኋላ ነው የሚገቡት። የሚገርም እኮ ነገር ነው። ኦኬ እዚህ ጋር ደግሞ ምንድን ነው የሚለኝ ላይቭ አያችሁት ከዛ

ከዛ ዘርዘር ዘርዘር ታረጉትና ፎርኖ ፎርኖ ውስጥ አስገብቷላችሁ ማለት ነው። እንደዚህ ያርጋችሁ ፎርኖ ውስጥ አስገብቷላችሁ ማለት ነው። ሀያ ደቂቃ በመቶ ስልሳ

ከፈጨሁት በኋላ ዱቄቱን አሳያቸዋለሁ። ከዛ በዱቄቱ እንዴት አድርጌ ደግሞ የተለያየ ነገር እንደምሰራ እንደ አይዲያ አሳያቸዋለሁ። ባቄላ አይደለም፣ ሚስ ባቄላ አይደለም። ባቄላ ትንሽ ይሄት እንትን ነው ሰፊ ነገር ነው።

በጣም ኢምፖርታንት ነው። ደግሞ ደስ የሚለኝ ነገር ደግሞ ኢንዲቪዋል ስፖርት አለመስራታቸው የግሩፕ ስፖርት መስራት በጣም ጥሩ ነው ለባህሪያቸው። ትግስት ይማራሉ፣ ቶለሬት ማድረግ ሰውን ይማራሉ፣ ሶሻል ይሆናሉ። ከዛ ደግሞ እንደገና ደግሞ እንትን የሆነ በቃ እንዴት ነው እራሳቸውን በሰው ፊት ማስከበር ንትን ይላሉ፣ ሰውንም ደግሞ ማክበር ይማራሉ። ይነ የግሩፕ ስፖርት እና ኢንዲቪዋል ስፖርት አንድ አይነት ባህሪ የለው እና ሁል ጊዜ ፖሽ ማረጋቸው ልጆቼ በተቻለ መጠን የግሩፕ ስፖርት ላይ ነው፣ እና ቮሊቦል፣ ባስኬት፣ እግር ኳስ፣ ሬግቢ ማይኪድስ ኢትዮጵያን ፉድ በርበር የሌለው ነገር ሚጥሚጣ የሌለው ነገር ወይ እንደሚበርድ ሲያጠረጥር አሁን ይዘሽ የነበር ነው። ሀዘል ኔት ፔስት ነው የሚባለው። ይሄ እኛ ኖቾላታ ብለን እንጠራዋለን ከኖቾሎ ስለተከኖቾሎ ስለተሰራ ብርዱ ጀመረ እናንተ ጋር ብርድ እንዴት እያደረጋችሁ ነው ብርዱ እንዴት እንደሚበረድ ሀዘንነት ሲባላል ሀዘንነት ሲባላል ኦኬ ኔዘርላንድ ነው እንደዛብላችሁ ልጣውት ኦኬ ከምንድን ነው የተሰራው? ኢንግሪዲየንት ሃዲ ሜክ ኢት ዩ ቦይል ኢት አርባ ደቂቃ ማለት ነው። አሁን ስንት ደቂቃ? ሀያ አምስት ደቂቃ ዛ ብርዱ እንዴት አደረጋችሁ? እኛ ጋር አሁን ቅዝቃዜ እየጀመረ ነው። ብርድ እናንተ ጋር ስንት ዲግሪ ሴንቲግሪድ ነው? እየታገረ ምን እየሰራች ነው? ይሄንን የዚህን ዱቄት እየሰራ በጣም ሎንግ ፕሮሰስ ስለሆነ ላይክ ሎንግ ፕሮሰስ ትንሽ ትግስት ስለሚፈልግ በዛውም ለእናንተ ላሳያችሁ ብዬ እያዘጋጀው ነው። እኔም ስወጥሽ ቲንክ ኔ ማሪኒ ቆንጆ ጀርመን አራት ዲግሪ ሴንቲግሬድ ዩኬ ማይነስ ዋን አይመጣም። አልመጣም። ለምን ትጠቅም? ለብዙ ነገር ተጠቀምበታለው፣ ለቂጣ ተጠቀምበታለው።